ዳግም አድዋ ነው ማለት፣ አፍሪካ እንደምትችል ኢትዮጵያ ትልቁ ማሳያ ናት ማለት። ከተባበርን ሕዝባችንን ያለንን ሀብት እውቀት ከተጠቀምን እንደሚቻል የይቻላል ማሳያ ነው፣ ቀንዲል ነው ብለን መውሰድ እንችላለን። ሌሎች ጉዳዮችንም መስራት እንደምንችል ትልቅ ማሳያ ነው፣ ተምሳሌት ነው ብለን መውሰድ እንችላለን። ለኢትዮጵያ ብቻ ሳይሆን ላሉት ናይል ቤዚን ብለን ለምንጠራቸው ሀገራት አልፎም ለአፍሪካ ኢቨን ለሌሎች ሀገራት የይቻላል ምልክት ነው የሚለውን መውሰድ እንችላለን። አለምም እየተደመመ ያለው አሁን ለምን ተሰራ ሳይሆን እንዴት ሰሩት፣ እንዴት ቻሉት የሚለውን ነው እና ለትውልድ ኢትዮጵያ እንደምትችል ኢትዮጵያ የትኛውንም ያቀደችውን ፕሮጀክት ማሳካት እንደምትችል ማስተማሪያ ማሳያ ትልቅ ሪፈረንስ ሆኖ የሚያገለግለን ሀውልት ነው፣ ትልቅ መሰረት ነው ብዬ ማንሳት ፈልጋለሁ። ትልቅ ትርጉም ያለው ስራ ነው። እንደዚህ አይነቱን ስራ በጋራ ሆነን ተባብረን እየጨመርን ከሄድን የሀገራችን ብልጽግና የሀገራችን ብቻ ሳይሆን የመላው አፍሪካም ትሩፋት ሆኖ እንደሚያገለግል ተስፋ አደርጋለሁ። ቀሪዎቹን ስራዎች የቱሪስት መዳረሻ ሆኖ እንዲያገለግል መሟላት ያለባቸውን ጉዳዮች ኢንፍራስትራክቸር መሰረተ ልማቶቹን ካሟላን እያንዳንዱ መታየት ያለበትን ጉዳይ እያየን እየፈተሽን ከሄድን ትልቅ የኢኮኖሚም፣ የፖለቲካም፣ የሴኪሪቲ ሚኒንግ ያለው ትርጉም ያለው ጉዳይ ነው ብዬ ለማንሳት ፈልጋለሁ። ኢትዮጵያ ብቻዋን የመጠቀም ፍላጎት የላት ሁሉንም ተጠቃሚ የማድረግ የድርሻዋንም የመጠቀም መብት እስካላት ድረስ ሌሎችን ደግሞ በማይጎዳ መንገድ ሁሉንም ተጠቃሚ ማድረግ ነው። በተለይ ኢኮኖሚ ፋይዳው አሁን ከሀይል ስርጭትም ጋር ተያይዞ ከሀይል ተጠቃሚነት ጋር ተያይዞ ትልቅ ስራ ነው እየተሰራ ያለ። ትናንትና ኢትዮጵያ ህዳሴውን ስትጀምር የተነሳው ሀሳብና ዛሬ ላይ ኢትዮጵያ ፕራክቲካሊ ህዳሴውን አጠናቃ ያላት አቋም ተመሳሳይ ነው። ትናንትም ሁሉንም ተጠቃሚ ለማድረግ ተፋሰሱ ሀገራትም እንዲጠቀሙ ሁላችን በጋራ ተሳስረን እንድናድግ እስከሆነ ድረስ ዛሬም ላይ እሱኑ ነው አቋም ተግባራዊ እያደረገች ያለችው እና ትልቅ ለውጥ ነው። አፍሪካን የሚቀይር ነው። ተፈጥሮ በአግባቡ ከያስክ ካንከባከብክ እሷ የምትፈልገውን ነገር ከሰጠች ደብል አድርጋ ነው የምትሰጠው። ያኔ ስንመጣ የነበረው አየር በዚህ አይነት ሁኔታ አልነበረም። ልክ በዚህ ሰዓት ነው የደረስነው፣ ግን ሙቀቱም የምንቋቋመ አልነበረም። በጣም ከባድ ነበር። አሁን ይኸው በዚህ ሰዓት በጣም ነፋሻማ አየር ኢኮሲስተሙ በሙሉ ተቀይሮ ዙሪያው ውቦ ነው። የሌሉ እጽዋቶች በቅሎ የሌሉ አራዊቶችና አዋፋትም ጭምር ማየት ችለናል። ስለዚህ ተፈጥሮን አይ ቲንክ የምናጠፋም እኛ ሰዎች ነን መልሰንም ጭምር ማስተካከል እንደምንችል ያረጋገጥንበት ነው። ስለዚህ ተፈጥሮ ከሰጠህ ንፉግ አይደለችም፣ ትሰጣለች አብልጣ አብስታ ነው የምሰጠውና ዛሬ ያየሁትን ይህንን ነው ኤቭሪቲንግ ተቀይሯል። በጣም ንጹህ አየር ፍሬሽ አየር ይታያል። ያን የነበረው ወላፈን ዛሬ የለም። 2007 ላይ እዚህ ቦታ ተገኝቼ ነበረ። አሁን ያለበት ሁኔታ ሁለቱ ሳነጻጽር እጅግ የተራራቀ በርካታ ልዩነቶች አሉ። በመጀመሪያ በጣም የተገነዘብኩት በወቅቱ የስመጣ እጅግ የሆነ ሙቀት ነበረ። ብዙ ውሃ ያስጠጣ ነበረ። አሁን ግን ያን ተቀንሶ የሕዳሴ ግድብ ውሃ ብዙ በመኖሩ አየር ከማቀዝቀዝ የአየር ሁኔታ ለማረጋጋት ራሱ ሕዳሴ ግድብ ያደረገው አስተዋጽኦ በጣም በትልቁ የሚታይ ነው። ይህ ሕዳሴ ግድብ ሲገነባ ብዙ ፈተናዎች እንዳዩ እንደታዩ ግልጽ ነው። ኢትዮጵያውያን ግን ይችላሉ መስራት እንደምንችል ያለንን ሪሶርስ ከተባበርን፣ አንድ ከሆንን በአግባቡ ተጠቅመን የሀገራችን ኢኮኖሚ አጠቃላይ የማህበረሰባችን ኑሮ መለወጥ እንደምንችል በትልቁ ያየንበት ነው ለብዙ ዘመናት አባይ ማደሪያ የለው ግንድ ተሸክሞ ይዞራል የሚለውን አስተሳሰብ የሰበረ ኢትዮጵያ በዓለም አደባባይ ላይ ከፍ ብላ እንድትታይ ያደረገ የመቻል ያለንን ሀብት የመጠቀም የመቻል በአገር ውስጥ ፋይናንስ በአገር ውስጥ አቅም ያለንን የትኛውም ዓለም አቀፍ ጫና ሳይበግረን መስራት እንደምንችል ማከናወን እንደምንችል መፈጸም እንደምንችል የሌላውን ሀቅ ሳንተው ግን የህዝባችንን ጥቅም ማረጋገጥ እንደምንችል በተግባር ያረጋገጥንበት ኢትዮጵያ ሌላ ምዕራፍ የተሻገረችበት ኢትዮጵያ ከውሃ ጋር ተያይዞ ለብዙ ጊዜ የቀረበችበትና ያስረዳችበት እና ብዙ ጫና ተቋቁመን በራሳችን አቅም በራሳችን ስኪል በራሳችን በገባው ቃል መሰረት ለህዝባችን ክዳን የተፈጸመበት እና መንግስታችን ቁርጠኛ ሆኖ የታየበት ነው። እንደሚታወቀው በኢትዮጵያ ህዝብ ሀብት የተገነባ ነው። በኢትዮጵያ ህዝብ መንግስት በጀት እና በህብረት የተገነባ በመሆኑ ምክንያት ህዝብን ማስተባበር ትልቅ የበጀት አቅም ሊሆን እንደሚችል በራሳችን የበጀት አቅም በራሳችን የውስጥ ገቢ በራሳችን ህዝብ የራሳችን አቅምና ፍላጎት ማሟላት ነው። የራሳችን በጀት በራሳችን መደገፍ ነው። በዚህ መንገድ ይሄ ትልቅ ማሳያ ነው ብለን ነው የምንወስደው። ምክንያቱም በውጭ ብድርና እርዳታ ቢሆን ኖሮ ለዘመናት እንደቆመው አሁን ይህንን ግድብም ተጠናቋ እናየውም ነበር። ስለዚህ በራሳችን አቅም፣ በራሳችን ፍላጎት፣ በራሳችን ሀብት የምንገነባው በጀት ነው። ይሄ ወደፊትም ከዚህ ትልቅ ትምህርት ተወስዶ ኢትዮጵያውያኖች የራሳቸውን በጀትና የራሳቸውን የካፒታል ፕሮጀክት የማጠናቀቅ ፍላጎት በራሳቸው መንገድ ይከወናል ተብሎ ነው የሚታሰበው። ያብራችን ያስናወጣ የነበረው ከአርብቶ አደርም ይሁን ከአርሶ አደርም ቢሆን በተለያዩ ገቢ አሰባሰብ ሲሰባሰብ የነበረው እውነትም መሬት ላይ ወይም በአልባከነም ማለት እፈልጋለሁ። በቃ ፕሮጀክቱን እንዲጨረስ ያደረገ ብር ነውና እጅግ በጣም አመሰግናለሁ፣ አመሰግናቸዋለሁ። ሀብታችሁ ነው፣ መጠበቅ ካለብን መጠበቅ አለብን። ሌላው ነገር ደግሞ ከዚህ ሌላ ፕሮጀክቶች ሊሰሩ ይችላሉ። በዚሁ መሰረት ይሄን ፕሮጀክትን እንደጨረስ ነው በአንድነታችን እንድንጨርስ፣ ሌላ ፕሮጀክቶች ሲመጡት ከመንግስት ተባብረን ተጋግዘን መጨረስ አለብን። ክረምት ክረምት ስታዩ ገነት ነው የሚመስለው ቦታው። በጋ በጋ ግን በጣም ከፍተኛ በረሃ ነው፣ እስከ 50 ዲግሪ ያለበት ቦታ ላይ ነው ሲሰራ የነበረበት አሁን ሐይቅ በመያዙ የሙቀቱ መጠን በተቻለ ሁኔታም ትንሽ ተቀይሯል እና ፕሮጀክቱ ብዙ ለአካባቢውም ለሀገርም ብዙ ትሩፋቶች አሉት። እንግዲህ የአካባቢውንም የወይዘር ሁኔታ የመቀየር አዝማሚያ ስላለው በጋ ነው ይቃጠላል ሳይሆን አሁን የተስተካከለ ወይዘር ስላለው ሁሉም መጥተው አይቶ እንዲጎበኝ አሁንም ጥሪ እናቀርባለን። ትላልቅ ሜጋ ፕሮጀክቶች በተለይ በሶስተኛ ዓለም ውስጥ ሊሳኩ የሚችሉት የመንግስት ድጋፍ የህዝብ ድጋፍ ሲኖረው ነው። ኢትዮጵያ እንግዲህ ከፍተኛ ከዳር እስከ ዳር ድጋፍ የተሰጠበት በእውቀት፣ በገንዘብ ሁሉም እኩል የተሰለፈበት መንግስት በቁርጠኝነት ሲከታተሉ የነበረው ፕሮጀክት ተጠናቆ ስለታየ እና እንደዚህ አይነት ሜጋ ፕሮጀክቶች በዓለም ላይም ጥቂቶች ስለሆኑ ከሜጋ ፕሮጀክትነቱ በላይ የኢነርጂ ማቅረብ በላይ የቱሪዝም ማዕከል ሊሆን ይችላል። የኢትዮጵያ ህዝብም ልፋቱ እምባው የተከፈለው መስዋዕትነት ለምን እንደሆነ መጥቶ ጎብኝቶ ምስክር ቢሆን ከፍተኛ ጥሪ እናቀርባለን። እንደዚህ አይነት ፕሮጀክቶች በዓለም ላይ አሁን ለምሳሌ በቻይና ውስጥ ያለው ስሪ ጎርጅ የምንለው ፕሮጀክት በዓለም ከሶስት ሚሊዮን እስከ ሰባት ሚሊዮን ህዝቦች ነው የሚገበው ከኤነርጂው በታይ ደግሞ የቱሪዝም ሴክተሩም ትልቅ ነው። ስለዚህ ኢትዮጵያ ህዝብ መጥቶ እንዲጎበኝ ልፋቱን፣ እምባውን የተከፈለበትን የደም ዋጋ መጥቶ እንዲያይ እንጋብዛለን።